ሁሉ የምንጠቀምባቸው የምንችል የእንግሊዝኛ ረፍተ ነገሮችን የምንመማር ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን ሳታቋርጡ እስከ መጨረሻው ድረስ መከታተል ለሚሆነው ማለት ነው። በእርግጠኝነት ቪዲዮውን እስከ መጨረሻው ድረስ ከተከታተላችሁት ጥሩ ነገር የምታገኙበት ይሆናል። ወደ ትምህርቱ ነሄድ። ኦኬ፣ እንግዲህ እንደነገርኳችሁ ወደ ዛሬው ትምህርታችን ስንሄድ ከዚህ ላይ በእርሱ ላይ እንደምናየው እንግሊዘኛን በቀላሉ ማንበብና መጽሐፍ ይላል ሰው እንዴት በቀላሉ እንደምናነባቸው በአማርኛ ውስጥ ትርጉማቸው ምን ይመስላል የሚለውን እና እንዴት በቀላሉስ መጻፍ እንችላለን የሚለውን የምን መማር ይሆናል። እንጀምር። ኦኬ ወደ መጀመሪያው ስንሄድ የመጀመሪያው የእንግሊዝኛ ረፍተ ነገር ምን ይላል? ሁሌም እንደምላችሁ የአናባቢና የተነባቢ ድምፆችን እንዴት እንደሚነበቡ ማወቅ ከቻለን በቀላሉ እንግሊዝኛ ማንበብ እንችላለን ማለት ነው ሰው አሁን የመጀመሪያውን ስናይ የመጀመሪያዋ ኮንሶናንት ወይም ደግሞ ተነባቢ ኤን እንላታለን። ሁለተኛው ደግሞ አናባቢ ወይም ደግሞ ቫውል ኦ ነው። ሶ ተነባቢና አናባቢ ድምጾች ደግሞ በተከታታይ ሲመጡ በአንድ ነው የሚነበቡ ብለናል። ሶ ኤን ኦ እንደ ኖ ይነበባል ማለት ነው። እንደ ኖ ከዛ ቲን ደግሞ እንደ ት ማንበብ በአንድ ላይ ሲነበብ ኖ ት፣ ኖት፣ ኖት ተብሎ ይነበባል። ኦኬ ከዛ ወደዚህኛው ስንሄድ ኤስን እንደ ስም አንበብ። ደብሊው ኤ እንደ ውይ ይነበባል እንደ ውይ። ከዛ ኢን እንዘላታለን። ለምን ሁለት አናባቢዎች ወይም ደግሞ ባውሎች በተከታታይ ሲመጡ የመጀመሪያዋ ስትነበብ፣ ሁለተኛዋ ስለማትነበብ ማለት ነው። ከዛ ቲን እንደ ትም አንበብ። በአንድ ላይ ሲነበብ ስ ዊ ት ስዊት ስዊት ሙሉ ሲነበብ ኖት ስዊት ኖት ስዊት ተብሎ ይነበባል። ኖት ስዊት ማለት አይጣፍጥም ወይም ደግሞ መራራ ነው እንደው ማለት ነው። ኦኬ ወደ ሁለተኛው ስንሄድ የሁለተኛው ደግሞ ምን ይላል? አይ እንደምን ትነበባለች? አይን እንደ አይ ማንበብ። ከዛ ኤኤም አም የሚል ድምፅ ይኖረዋል ወይም ደግሞ እንደ አም ይነበባል። ኦኬ ወደዚኛው ስንሄድ ኤስ አይን እንደ ሲ ማንበብ እንደ ሲ ኤንን እንደ ን ጅን እንደ ጊ እናነባዋለን። ኤልን እንደ ል ማንበብ እንደ ል የመጨረሻዋን ኢን እንተዋታለን። በአንድ ላይ ሲነበብ ሲ ን ግ ል ሲንግል ሲንግል። ሙሉ ሲነበብ አይ አም ሲንግል፣ አይ አም ሲንግል ምን ማለት ነው? አላገባሁም ወይም ደግሞ ብቸኛ ነኝ እንደማለት ነው፣ በአማርኛው ስንፈተው። ኦኬ፣ ወደ ሶስተኛው ስንሄድ የሶስተኛውን በተመሳሳይ አይን እንደ አይ ማንበብ እንደ አይ፣ ኤኤም እንደ አም ይነበባል፣ እንደ አም። ኦኬ፣ ከዛ ወደዚኛው ስንሄድ፣ ኤምኤን እንደ ሜ ማንበብ እንደ ሜ። ከዛ ከዚህ ጋር ደግሞ ሁለት ተነባቢዎች ወይም ደግሞ ኮንሶናንቶች በተከታታይ መጥተዋል። ሶ የመጀመሪያውን ኮንሶናንት እንተውና ወደ ሁለተኛው እንሄዳለን። ከዛ አር አይን እንደ ሬ እናነባቸዋለን፣ እንደ ሬ። ከዛ ኢን እንዘልና ዲን እንደ ድም አንበብ። በአንድ ላይ ሜሬድ፣ ሜሬድ፣ ሜሬድ። ሙሉ ሲነበብ አይ አም ሜሬድ አይ አም ሜሪድ ተብሎ ይነበባል። ምን ማለት ነው? አይ አም ሜሪድ ማለት አግ ብቻለሁ አግ ብቻለሁ ማለት ነው በአማርኛው። ኦኬ፣ ወደ ቀጣዩ ስንሄድ ኤን ኦን እንደ ነው ማንበብ እንደ ኖ። ከዛ ወደዝኛው ስንሄድ ቢ አይ እንደ ቢ ይነበባል እንደ ቢ። ጂ ደግሞ እንደ ግ ይነበባል እንደ ግ። ባንደ ሲነበብ ቢ ግ ቢግ ብያነባዋለሁ። ከዛ ወደዚህኛው ስንሄድ ቲኤች አይ እንደ ቲ ይነበባል። በአንድ ላይ እንደ ቲ። ኤንን እንደ ን ማንበብ። ጅን ደግሞ እንደ ግ ማንበብ፣ እንደ ግ። በአንድ ላይ ቲ ን ግ ቲንግ ቲንግ ብያ ያነባዋሉ። ሙሉ ሲነበብ ኖ ቢግ ቲንግ፣ ኖ ቢግ ቲንግ ተብሎ ይነበባል። ምን ማለት ነው? ትልቅ አይደለም፣ ትልቅ አይደለም እንደማለት ነው በአማርኛው። እሺ ወደዚህኛው ስንሄድ፣ ይህስ ምን ይላል? ኤንኦን እንደ ኖ ማንበብ፣ እንደ ኖ ከዛ ወደዚኛው ስንሄድ ኤምኤን እንደ ማ እናነባዋለን። ከዛ ቲቲ ይላል። የመጀመሪያውን ቲ እናልፍና ቲኢን እንደ ተ አርን ደግሞ እንደ ር እናነባዋለን። በአንድ ላይ ሲነበብ ማ ተ ር ማተር፣ ማተር እስኪ ሞ እናነበው ኖ ማተር፣ ኖ ማተር። መማላቱ ችግር የለም፣ ችግር የለም እንደማለት ነው። እሺ ወደ መጨረሻው ስንሄድ በተመሳሳይ ኤንኦን እንደ ኖ ማንበብ፣ ከዛ ፒን እንደ ፕ፣ አርኦን እንደ ሮ እናነባዋለን። ከዛ ቢን እንደ ብ እናነባዋለን። ኤልኢን እንደ ለ፣ ኤምን እንደ ምን። በአንድ ላይ ሲነበብ ፕ ሮ ፕ ለ ም ፕሮፕለም፣ ፕሮፕለም። ሙሉ ሲነበብ ኖ ፕሮፕለም። ምን ማለት ነው? ችግር የለም። ችግር የለም። ሁለቱም ተመሳሳይ የሆነ ትርጉም ነው ያላቸው። ኖ ማተር ስንልም ኖ ፕሮብለም ስንልም ተመሳሳይ የሆነ ትርጉም ነው ያለው ማለት ነው። እሺ ይህም በዚህ ካየን ወደ ቀጣዩ ስንሄድ ይኛውስ ምን ይላል? ኤስ አይን እንደ ሲ ማንበብ፣ ኤንን እንደ ን፣ ሲን እንደ ስ እናነባዋለን። የመጨረሻውን ኢ አናነባትም። በአንድ ላይ ሲነበብ ሲ ን ስ ሴንስ፣ ሴንስ ከዛ ይስ ምን ይላል? ደብሊው ኤች ኢኤን በአንድ ላይ ሆን ሆን ተብሎ ይነበባል። እስኪ ምን እናነበው? ሴንስ ሆን፣ ሴንስ ሆን። ካሁን ጀምሮ፣ ካሁን ጀምሮ እንደማለት ነው። ኦኬ ወደ ሁለተኛው ስንሄድ አይን እንደ አይ ማንበብ ብለናል። ኤኤም እንደ አም ይነበባል፣ እንደ አም ከዛ ወደዚህኛው ስንሄድ ቲኤች አይን እንደ ቲ ማንበብ ኤንን እንደ ን ማንበብ፣ በአንድ ላይ ቲ ን ቲን ብዬ አነባዋለሁ። እስኪ እናነበው አይ አም ቲን አይ አም ቲን፣ ምንድን ነው ቀጭነኝ፣ ቀጭነኝ ማለት ነው በአማርኛው። እሺ ወደ ሶስተኛው ስንሄድ በተመሳሳይ አይን አይ ብለን ማንበብ፣ ከዛ ወደዚህኛው ስንሄድ ፒን እንደ ፕን እናነባዋለን። ኤልኤን እንደ ላ ከዛ y ing ምን ተብሎ ይነበባል? እንደ ይ ግ ሚል ድምፅ ይኖረዋል ይኖራል። እስቲ ምን እናነባው? p l a y n g playing playing። እስቲ ምን እናነባው? i playing i playing። ምን ማለት ነው? እጫወታለሁ እጫወታለሁ እንደ ማለት ነው። እሺ፣ ወደዚህኛው ስንሄድ በተመሳሳይ አይን አይ ብሎ ማንበብ ኤኤም እንደ አም ይነበባል። እንደ አም ከዛ ወደዚኛው ስንሄድ ኤስ ኤች ኦ እንደ ሾ አርን እንደ ር ቲን ደግሞ እንደ ት ማንበብ። በአንድ ላይ ሲነበብ ሾ ር ት ሾርት ሾርት። እስኪሞና ሞናንበው አይ አም ሾርት አይ አም ሾርት ምን ማለት ነው? አጭር ነኝ አጭር ነኝ ማለት ነው። እሺ ወደዚህኛው ስንሄድ በተመሳሳይ አይን አይ ብሎ ማንበብ ኤኤም እንደ አም ይነበባል ብለናል፣ እንደ አም ከዛ ኤስን እንደ ስ ኤምኤን እንደ ማ ማንበብ አርን እንደ ር ቲን ደግሞ እንደ ት ማንበብ፣ አንድ ላይ ሲነበብ ኤስ ማ ር ስማርት ስማርት፣ ስሙ እናነበው አይ አም ስማርት አይ አም ስማርት ማለት ነው፣ ቆንጆ ነኝ ቆንጆ ነኝ ማለት ነው። እሺ ወደ መጨረሻው ስንሄድ አይ በተመሳሳይ አይ ነች። ከዛ ወደዚህኛው ስንሄድ ሲኤን እንደ ካ፣ ኤንን እንደ ን በአንድ ላይ ካ ን ካን ብዬ አነባዋለሁ። ከዛ አርዩን እንደ ራ፣ ኤንን እንደ ን በአንድ ላይ ራ ን ራን ብዬ አነባዋለሁ። እስኪ ሙና ነበው አይ ካን ራን አይ ካን ራን፣ በአማርኛው መሮጥ ይችላለሁ፣ መሮጥ ይችላለሁ ማለት ነው። እንዲህ ያደረገን በቀላሉ መለማመድ ማንበብ፣ መጻፍ እንችላለን ማለት ነው። እንግዲህ ከእናንተ የሚጠበቀው እንደነገርኳችሁ ትምህርቱን ወይም ቪዲዮ እስከ መጨረሻው ድረስ ማየት ነው የሚጠበቅባችሁ። እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ።